ሰላም ሰላም ወገኖች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ስሙ የተባረከ ይሁን። ወደ ላይ ላውጣው፣ እንደዛ ይሻላል። አዎ እነዚህ ሙስሊሞች ናቸው። በሙስሊሞች መካከል ኢማም ታውሂዲ ዳንኤል ሐኪኪቹ እና ይህም ጠያቂ ሙስሊም ነው። በእነሱ መካከል በሺያ እና በሱኒ መካከል ያለውን አመለካከት ከእነሱ እንረዳለን ተረጎምላችኋለሁ። እኔ ለብዙ ጊዜ ይላል ኢማም ታህዊዲ የሳው የአውስትራሊያ የእስልምና እንትን ተጠሪ የሆነው ኢማም ታዊዲ አንተን ቪዲዮዎችንም ስመለከት ቆይቻለሁ። የተማረ ነው ያን ዳንኤል ሀክኪቹ ሀክኪቹ የምትለውን በኢንተርኔት በተለያየ ሁኔታ ስከታተልህ ቆይቼ አሁን ማን እንደሆንክ ተረድቻለሁ ነው የሚለው። እንግዲህ በዚህ ውይይታችን ላይ ተሳስቼ ከሆነ አርመኝ በዚህ ጉዳይ ላይ እና ስለ አንተ ያለኝ ሀሳብ እንዲህ ነው ነው። በእስልምና ያለው ትልቁ ችግር በእግዚአብሔርና በሰዎች መካከል ያለው ልዩነት ነው። ሰዎች ሰዎችን ሰዎችን ትርኢት አለማድረግ ማለት ነው። በፈጣሪ እና በተፈጣሪ መካከል ልዩነት አለ፣ ርቀት አለ ብለህ ነው የምታምነው። አሁን ካለንበት ችግር የደረስነውም በዛ ምክንያት ነው ብለህ ነው የምታምነው። እና አሁን እንግዲህ ምንድን ነው የሚለው? ታህዊዴ አንተ እምነትህ አለማችን አሁን ችግር ያለበት አክራሪ ባለመሆናችን ነው ማለት፣ በግዚያ ባላህና በእኛ መካከል ያለው ቦታ ሩቅ በመሆኑ ወደ አላህ ስላልቀረብን ነው የዚህ ሁሉ የትውልድ ሁሉ ችግር ብለህ የምታምነው ማለት ነው። ስለዚህ ማክረር አለብህ። አዎ ልክ ነው። አላህ እኛን ከፈጠረ በኋላ ምንመራበትን ሰጠን። እያንዳንዷ የምንመራበት ምንኖረውን እንዴት ሁነን መኖር፣ እንዴት ሁነን መምጣት፣ እንዴት ሁነን መግባት እንዳለብን መመሪያ ሰጠን። እሺ ጥያቄ ለአንተ እንግዲህ፣ ሰዎች ከአላህ በመራቃቸው ነው፣ አላህ በዓለም ላይ ባለመንገሱ ነው ብለ ካልክ፣ ለምንድን ነው ሙስሊም ያለበት አገር ለመኖሪያም ሆነ ለእንትን ለማለት ማይመች የመጨረሻ መጥፎ ቦታ የሆነው ለምንድን ነው ሙስሊሞች አላህን እያከበሩ ባሉበት ሀገር ላይ ለምንድን ነው የፖለቲካ የኢኮኖሚ የሁለንተና የማህበራዊ ግንኙነቱ የተበላሸ የሆነው ለምንድ ነው ያን ካልክ እያንዳንዱ ሰው እንትን ማለት ትችላለህ ግን ለምንድን ነው ነው

ሰዎችን በመግደል ሰዎችን በመደምሰስ ነው እዚህ የደረሰው። ትልቅ ትልቅ ስራን ሰርቷል። ስልምን ከነብዩ ጊዜያት ከነብዩ መሐመድ ጊዜያት ከሱ ጊዜ ጀምሮ ሰዎችን በማዋረድ በማጥፋት፣ በመደምሰስ በዚህ ነው ስልምና የኖረው። ይሄ ነው ከነብዩ መሐመድ ጀምሮ ከ የመምታ ማን መሆኑን ነው እንት የሚለው በሪፈርም ያደረገው የቀደምት የስልምና እንት አስተማሪዎች የስልምና ተከታዮች ዋናዎች እነሱ ካሉበት ጀምሮ እስከ በቃ ስልምና ሰላም የለውም ነው የሚለው። እሱ ስልምና የለውም ሰላም የሌለበት ሃይማኖት ነው። ዋው። ይህንን ልትክደው አችልም። ይህን ልትክደው አችልም። እስልምና ይህን የጥፋት ሃይማኖት መሆኑን ፈጽሞ ልትክደው አችልም። እሺ፣ እንግዲህ ለመወያየት እፈልጋለሁ። ፈቃደኛ ነው። ይህንን ኳሊፋይ ማደርጋለሁ ከአንተ ጋር ለመወያየት እሺ፣ እንወያይ ነው እኔ ምነግርህ እኮ ፋክት ነው የተረጋገጠ እንጂ ተረት ተረት አይደለም ዝም ብሎ አይደለም ነው የሚለው ተውሂድ እኔ አሁን ፈሻ አያችሁ ሲሸሽ። እኔ ስልምና ሀገር የስልምና መሪዎችና የስልምና ሀገሮችን እነሱንን መደገፊ አይደለም። ለምንድን ነው ችግር አለስ ብሎ ሲያወጣበት እንደገና መሸሸት ጀመረ። ነብዩትን ነብዩን ግን አንተ እንትን ትለዋለ ተቀብለዋል። ነብዩ የሰራውን ሁሉ ጥሩ ነው ብለ ተቀብለዋል። አዎ በእርግጥ በነብዩ ጊዜ ቡቸሪንግ ያረጉት ሰዎች እንትን ያረጉት አንገታቸውን እንትን ያረጉት ማለት ነው። የደመሰሱት፣ ያጠፉት፣ ይህን ያደረጉት፣ የዘረፉት በነብዩ ጊዜ ይህንን አትክደውም። ተናደደ። ፓስፊስት ነህ። ዝም ብለህ ነው ወይ በቃ ፓሲቭ ሆነህ ነው ወይ የምትመለከተው ይህንን ነገር? ይህንን አትቀበለውም ወይ ነው አትቀበለውም ወይ? ለምን ነቢዩ ይህንን ያደረገው? እንዴት አስደነገጠው። አስደነገጠው ምክንያቱም ኢማም ታዊዲ ከሀዲታቸው ያለውን አውጥቶ ነው የሚናገረው። እና አሁን ደነገጠ። ዳንኤል ሀክሽ እኔ መሐመድና ገቨርመንትን አንድ ላይ አድርጌ አላምንም። መሐመድን የገቨርንመንት መሪ፣ የወረራ መሪ፣ የጦር መሪ አድርጌ አልቀበለውም። አልቀበለውም የመሐመድ ግዛት የለም መንግስት የለው ውሸት ነው። አልነበረም ኮንስቲቱሽን ነበረ ስርዓት ነበረው፣ የመተዳደሪያ ስርዓት ነበረ ነው ያንኛው። ሙስሊም ግራ ተጋባ። ምንድን ነው አሁን አንተ የምትለው? ምንድነው? አንተ በዘመናችን ያለውንን ሲስተም ነው እንትን የምትለው ክሪቲሳይዝ የምታደርገው ወይም የምትነቅፈው። ነገር ግን የነብዩ ራሱ ይሰራ የነበረው በነብዩ ጊዜ የተከናወነው ሙስሊሞች እና እንትኖች የሰሩት ያ ሁሉ ግፍና በደል ትልቅ አይደለም ወይ ነው ጥያቄው። እቀጥላለሁ። ረጅም እንዳይሆንባችሁ። ሸር አድርጉ፣ ላይክ አድርጉ። ዋው! ኢማም ታህዊዲ ልንማር ይገባል። በደንብ ጥሩ አስተማሪ ነው። እውነት ነው፣ እውነት ነው። ደህና ሁኑልኝ።